ብድር በምድር አለ ያገሬ ሰው ሀይሚዬ ብድር በምድር እየሰራች ነው። ሲቀጥል ደግሞ ኦኬ ሀይሚዬ ዳኒ ቤት መገኘቷ ጥፋተኛ ናት። እሺ ይሄኛው ደግሞ ሶሲ ቢዝነሳችሁን ጨርሱ ማለት ምን ለማለት ፈልገች ነው? ስለምን ቢዝነስ ነው የምታወሪው? ሀይሚ ባሏ እንዳይከሰስባት ዳኒ ታመም ያለሁ ብሎ አራስ ሆኖ ስለተቀመጠ በአጥሚት እየታረሰ ስለሆነ ገንፎ ምናምን እየተሰራለት አልጋ ላይ ስለሆነ ሀይሚ እያስታመመች ነው። ለምን ባሏን እንዳይከስባት፣ ባሏን ወደ ሌላ ቦታ እንዳይወስድባት። ሰላም፣ እንዴት ናችሁ ውድና የተከበራችሁ የኔ ቤተሰቦች? በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ። ዛሬ እንግዲህ ሶሲ በራሷችን አልመታለች። ሶስና ጠንፌ በራሷችን አልመታለች። እንግዲህ እንግዲህ የመጣችበት ደግሞ እንዳያችሁት ከተጣሉ እንግዲህ ከአስር ቀን በላይ ሆናቸዋል አይደል? ግን እስካሁን ድረስ የት ነህ ወዴት ነህ ምን ሆንክ ብላው የማታቅ ሴትዮ ዛሬ ምን አስባ መጣች? ለምን መጣች ዛሬ እሱ ሌላ እንግዲህ በደንብ ይታያል ይመረመራል ተንኮላ ሰባ ምናልባት ሀይሚ ነገሮችን ከካሜራ ጀርባ ለማስተካከል ሞክራ ወይም ደግሞ እሱን በውስጥ ለማናገር ሰላም ለማውረድ እንዲሁም ደግሞ እሱ ወደ ሌላ ነገር እንዳይሄድ ልታጽናና ወይም ልታረጋጋ ሊሆን ይችላል የሄደችው ከዛ በኋላ ደግሞ ይቺኛዋ ተንኮል አስባ የሃይሚን ስም ለማስጠፋት የሃይሚን ስም በከንቱ ለማስነሳት አስባበት አድርገውስ ቢሆን ማን ያውቃል። ሊሆንም ይችላል። ምክንያቱም እንግዲህ ትላንትና ማታ ዳኒ ክስ ላቀርብ ነው ብሎ ነበረ። ስለዚህ ጠበቃውን እያወራ ነበረ። እንደውም ዛሬ ነበረ ስለ ክሱ ጉዳይ ይጀመራል የተባለው ግን እስካሁን ድረስ የለም። ስለዚህ ሀይሚስ ብትሆን ያስቆመችው በምን እናውቃለን? በምንም አናቅም። ሀይሚ ልትሆን ትችላለች ያስቆመችው። እንግዲህ ሶሲ ዳኒ ናፍቆኛል እና እስካሁን ድረስ አልተለያየ ማለት አላየሁትም፣ ከተለያየን ጀምሮ ና በጣም ናፍቆኛል። እኔና ዳኒ ማለት በጣም ረጅም ጊዜ አብረን ያሳለፈን ረጅም ጊዜ የቆየን እንዲሁም ደግሞ የእውነተኛ ፍቅረኛ ሞች ነን እያለች እንግዲህ እያወራች ትገኛለች። እንዲሁም ደግሞ ከዛ በፊትም የእህቷ ጓደኛ እንደነበረ ማለት ጋርል ፍሬንድ የሚባል ጓደኝነት እንደነበራቸው እና ዞሮ ዞሮ ያው ከዳኒ ጋር ረጅም የሆነ ሪሌሽንሽፕ እንዳላቸው እያወራች ነው እና እንግዲህ ዳኒን ሄጄ ልጠይቀው ብላ ነው እንግዲህ ካሜራ ይዛ ወደ ቤት ስትጓዝ ያየናት። እንዲሁም ደግሞ ዳንኤል እኔ ስደውልለት አያነሳም፣ እንዲሁም ደግሞ ብሎክ አድርጎኛል ነው ያለችው። ማለት ረጅም ጊዜ የምትተዋወቅ ከሆነ እውነተኛ ጓደኛሞች፣ ፍቅረኛሞች ከሆናችሁ እንዴት ነው ላንቺ ብሎክ ቢያለ ሊያደርግሽ የሚችለው? በዛ ላይ ደግሞ ስትገናኙ ሆነ ስታወሩ ዛሬ የሚያየሁት ነገር የረጅም ጓደኛሞች አትመስሉም። ምክንያቱም ሀይሚ ከብሩኬ ጋር ያገኘሽችሽ ጊዜ ያዙ ይልቀቁኝ አላለችም፣ ልደብደብ አላለችም፣ ልማት አላለችም፣ እንዲያርገሻል እንዲያርገሻል አላለችም። እሷን አልተናገረችም። ቀጥ ብላ ልውጣ ቁልፍ የሰጡኝ ያለችው አንቺ ግን የእውነት ክብር ካለሽ ለባልሽ እንዴት ነው በዚህ ልክ ዱላ አንስተሽ ልትመችው የቻልሽው በዛ ላይ ደግሞ እጁን ይዛ አይታችኋታል እጁን አያያዟ ምናምን ማለት ነውና እኔ ማለት የጥላቻ ምናምን አይደለም የምናገረው ግን እውነቱን እና ይሄ ነገር ሀይሜን ለማስጠመድ ያደረግሹ ነገር ቢሆንስ እኔ ሴት ነኝ ሴት እንደመሆን ይመጣል አንቺ ላይ ሙሉ ጥፋቱ ላደርግ አልችልም። የሀይሚም ጥፋት አለ። ጥፋቱ ምንድነው? እዚህ ሰውዬ ጋር አትሂጂ እየተባለች የምትሄደው ነገር በቃ ተይ ተባለች፣ ተይ አትሂጂ፣ ይሄ ሰውዬ ሴራ ነው፣ አሁን በብሩኬ እያስፈራራ ሊይዝሽ ነው የፈለገው አልናት። ግን ሀይሚ ልሰማ አልቻለችም። የውሳም የውስጧ ስጋት አለ። በእርግጥ በውጭ ሆኖ ለሚያየው ሰው ነው የሚታየው በቦታው ላይ ስንሆን አይታየንም፣ እና እሷም ይሄ ነገር እየታያት ስላልሆነ ነው። ግን ደግሞ በእሷ ላይ ትልቅ ችግርና ትልቅ ጉዳት ያመጣል ብዬ አስባለሁ። እንዴ እወጋሃለሁ ስትል ነው የነበረው። በዛም ሰዓት እሷ ላይ አደጋ ብታደርስባት ሀይሚ እንዴ ከዚህ ሰው የራቂ ስለፈጠረሽ አምላክ ሀይሚ በፈጣሪ ስም እንዴ። አሁን ብሩኬ ራሱ ምንድን ነው የሚሰማ ይሄን ሲያይ? ለእሷ ብሎ ራሱ አይመስለውም፣ ለእሱ ብላ አይመስለውም። በጣም ከባድ ነው። እግዚአብሔርን ነው የምላችሁ። ስለዚህ ሀይሚ ከዚህ ሰውዬ መራቅ አለብሽ። ብሩኬ ደግሞ አሁን ላይ ከምንም በላይ እያናደደው ያለው ነገር ከሱ ጋር መሆንሽ ነው። ከሱ ጋር መሆንሽና እሱ ቤት መመላለስ የፈለገ ነገር ለሱ ብለሽ ቢሆን እንኳን ዳኒ ደግሞ እየዋሸሽ እንደሆነ ልትረጅ ይገባል። አንደኛ ከብሩኬ ጋር ቢጣላ ብሩኬን ቢከሰው ስቲል እስከ አይደርስም እንጂ እስከ መታሰር ደረጃ ቢደርስ ራሱ ብሩኬ ምንም ማለት አይደለም። ወንድ ልጅ ነው። አንቺ ግን ሴት ነሽ ሀይሚ። እንዲ እወጋ አለሁ እያለች ሰምተሻታል። በዛን ሰዓት የወረወረችው ጠርሙስ አንቺ ላይ ቢያርፍስ? እንዲ አንቺ ላይ ቢያርፍስ የወረወረችው ጠርሙስ ሀይሚ፣ ለምንድ ነው ከዚህ ጀማአ ማትወጩ? ለምንድን ማትወጩ ከዚህ ጀምአ? እንዲ በቃ የሚመጥንሽ ቦታ አይደለም ይሄ ድራማም ሆነ ምንም ሆነ ማንም ሴራም ሆነ ምንም ሆነ በቃ ይሄ ላንች የሚመጥንሽ አይደለም። ይሄ ስራም ነው ለምትሉትም ከሆነ ድራማም ካላችሁ ደግሞ ይሄ እንደዛ አይነት ድራማ እናንተን አይመጥንም። እግዚአብሔርን፣ በጣም የወረደ ስራ ነው ይሄ። በቃ ይቀርባችሁ። እንደኛ ተቃጥለን እንሙት እንዴ? እረ ተንገበግብኩ። አሁንስ ረፈጣሪ ተንገበግብኩ። የእውነት እኔ በጣም ነው የገረመኝ። ና አሁን እዚህ ጋር ብሩኬና ሀይሚ ከባድ ነው። እውነት እኔ ምን ብዬ እንደምናገር አላውቅ። ነገሮች እየተባባሱና እነሱን የሚያራርቅ ነገር እየተፈጠረን ያለው ገባችሁ። አሁን ካሜራ የለም ምን የለም ምን የለም። ካሜራ ይዤ የመጣ ሆኔ እኔ ነኝ ያመጣሁት እኛ በካሜራ ፊትለፊት ነው፣ እናንተ ግን ከካሜራ ጀርባ ነው። ጸጉሯን እየደባበስክ ምናምን እያለች ነበረ። አሁን ይህን ሴብሩኬ ምን ሊሰማው ነው የሚችለው ውዶቼ? ነገሩ እየባሰም ሄዱ አይደለም? እየተባባሰ አይደለም? ስለዚህ ምንድን ነው መፍትሄው? ከነዚህ ሰዎች የሚወጡት መቼ ነው እነዚህ ልጆች? ሀይሚ ከዚህ ሰውዬ ጉያ መቼ ነው የምትወጩ እንዴ ምናልባት ለብሩኬ ያን ክስ እሷም ልትሆን ትችላለች ያስቀረችው፣ በነገራችን ላይ ምክንያቱም ለዛሬ ነበር የተባለው ክሱ። ለዛ ብላ ሊሆን ይችላል ዛሬ የሄደችው። ግን ደግሞ ከኋላዋ ካሜራ ይዛ እንዴት ልትመጣ ቻለች? እንዴት መጣች ከኋላዋ ካሜራ ይዛ? ወይ ተነጋግራችሁ ነው፣ ወይ ሶሲ ደግሞ ተንኮል አስባ ነው፣ ወይ ደግሞ ዳኔ ነው ሶሲን እንድትመጣ ቤት ካሜራ ይዛ እንድትመጣ ያደረጋት። ለምን ሰራችሁ? ከብሩኬ ጋር የማራረቅ ስለሆነ እንዴት ልት መጣች አለች። እሷ ሀይሚ ቤት መሆኗን እንዴት አወቀች? ሌላ ደግሞ አንድ ማስጠንቀቂያ መናገር ይፈልጋለሁ። ሀይሚን ከእሷ አፍ ነገ ብትናገረውን ሳሰሙ ዳኔ ቤት ተገኘች፣ ብቻቸውን ተገኙ፣ ከካሜራ ጀርባ ብላችሁ ሀይሚን ለመሳደብ እንዳቸኩሉ፣ አደራችሁን ሀይሚን ለመሳደብ እንዳስቸኩሉ። ተረጋጉ። የሆነ ነገር አለ።